ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬም መጥቻለሁ እና ሀይሚ መተዋል። ነገር ግን እየሆነ ለመናገር ማለት ነው ብሩኬ ወጣለው ከዚህ በኋላ በቃ፣ እናንተም እንዳትቀየሙ ምናምን እያለ ነው ማለት ነው። በዚህ አጋጣሚ እኔ የራሴን አስተያየት እሰጣለሁ ልንገራችሁ እና ብሩኬ የውንን ለመናገር ማለት ነው፣ በአንተና በሀይሚ መሀል ሰው ባታስገቡ ደስ ባለኝ። ሲቀጥል ደግሞ ሀይሚ የምትፈልገውን ማለት ይገባታል ብዬ አስባለሁ። መጀመሪያውኑም ማለት ነው ገባቸው አደለ? እዚህ ጋር ብሩኬ ፍቅረኛ አለኝ ብሎ መጀመሪያም አውርተዋል። ሶ ስለዚህ ጓደኛ አለኝም ብለዋል። የመጀመሪያ ፍቅረኛው እንደሆነች ወይም ደግሞ መሀላቸው ላይ ገብታ ማንም ሴት የሚያደርገው ነው ባለፈው አውርቻለሁ፣ መድገም አይጠበቅብኝም። ስለዚህ ማንም ሴት የመጀመሪያ ጓደኛ ወይም ደግሞ የመጀመሪያ ፍቅረኛ ሲሄድባቸው እንደሚቀኑ ማንም ሰው እናውቃለን። ገባቸው አደለን? ወይም ደግሞ የጣሉትን ሲነሳ እንደማይወዱ ወይም ደግሞ እንዴት ነው እንዴት ትሄድብኛለች? እንዴት ይሄድብኛል? ብሎ ሰው ሲይዝ ወይም ደግሞ የትክክለኛ ህይወት ሲጀመር ለምን እንደሚቀኑ ለምን እንደመሀላችሁ ላይ ገብተው የሆነ ህይወታችሁን ለመጥበጠጥ እንደሚፈልጉ አላውቅም። ያለ ነው እሱ ግን ገባቸው አደለ? የመጀመሪያ አደለም፣ በነ ብሩኬ አደለም የተጀምረው ግን እንደዛ አድጋ እንኳን ብትመጣ ይች ልጅ ወይም ደግሞ ሀይሚና ብሩኬን ለማለየት ብትመጣም ግን እነዚህ ልጆች ደግሞ ይሄንን ነገር የሆነ እንዴት ነው ተቀምጦ ማውራት አለባቸው ብዬ አስባለሁ። ብሩኬን በእል በቃ አንቺ የእሷን ከሰማሽ በቃ አለቃ አላስረዳሽም፣ ከተረዳሽ በቃ ይበቃሻል፣ እንዴት ብዬ ነው ማስረዳሽ ምናምን ማለት የለበህም። ሀይሚም ቢሆን ደግሞ የራሴን መብት ነው ምናምን። እዚህ ጋር መሀላችሁ ላይ ሁለታችሁ የምትዋደዱ ከሆነ፣ ሁለታችሁ የምትከባበሩ ከሆነ፣ ሁለታችሁ የምትሰሳሰቡ ከሆነ መሀላችሁ ላይ ሰው አስገብታችሁ ወይም ደግሞ መሀላችሁ ላይ ስለ እናንተ ሰው ሲያወራ ወይም ደግሞ እናንተ ተነጋግራችሁ ካልፈታችሁ ማን ሊያወራ ነው? ቆይ እስኪ ልጠይቃችሁ። ማለት ሀይሚም የሆነ ችግር ሲፈጠር አንተን ጠይቃ አንተ ካላሰረዳሃት፣ አንተም ደግሞ እንደዛ ደግሞ ሀይሚ የሆነ ችግር ሲፈጠር አንተ ካላሰረዳሃት ምን ማን ነው የሚያስረዳው? እናንተን ማን ነው የሚያስታርቀው? ሲጀምር እነዛ ጓደኛ ሞት ወይ ደሞ የእናንተ ጓደኛ እነሱ ሁለቱም እናንተ በምትሰሩት ቪዲዮ ወይ ደሞ እናንተ በምትጨቃጨቁት እየመጣው እንደዚህ እኮ ዛሬ እኮ ደስ ይላል። ዛሬ እኮ እንደዚህ ናቸው። ልክ እንደኛ ነው የሚሰሩት። እኛ ስደት ላይ ሆነን ልክ ስለእናንተ አስቴት እንደምንሰጠው፣ ቲክቶክ አስቴት እንደምንሰጠው ልክ እንደዛ ነው አስት እየሰጡ ያሉት ማለት ነው። ለእናንተ እውነት ለእናንተ አዝኖ አይመስለኝም፣ እኔ በራሴ ማለት ነው። ስለዚህ ሁለታችሁም ተነጋግራችሁ ቡርኬም እንደዚህ እኮ ነበረች እንደዚህ ነበረ፣ ወይም ደግሞ እንደዚህ ፎቶ ተነስቻት ነበረ ከእሷ ጋርም ይሄ የበፊት ፎቶ ነው፣ ወይም ደግሞ ቪዲዮም ካለ ይሄ የበፊት ነው፣ የአሁን አደለም። ስለዚህ ለምን ትሰሚያለሽ ብለም ማውራት እየቻልክ በቃ ላስረዳሹ ማለት የለበትም። እሷም ደግሞ እንደዛው ማለት ነው። ያው መጀመሪያ አጥፍታለች። ያጠፈችው ነገር ተመልሶ አይመጣም። ሀይሚ ያጠፈችው ምንድን ነው? መጀመሪያ ትታ ወይም ደግሞ ትታ አዲስ አበባ ደብዳቤ ጽፋ ከመሄድ ይልቅ ብሩኬን ጠርታ ቁጭ አድርጋው ይቺ ማናት? ከእሷ ጋር ምናለ አሁንም ነገር አለ ወይ ምናን ብላ ማስረዳ ነበረባት። ገባች አደለ? ስለዚህ እሷ ግን ትታው ደብዳቤ ጽፋ በመሄዷ ጥፋተኛ ናት ብዬ አስባለሁ። አንተም እንግዲህ ራስን ሁን እና ለሁሉም ነገር ቴንኪው በጣም አመሰግናለሁ። እንደ ጓደኛም እንደወንድ ነው ኃላፊነት ተሰምቶ ማድረግ ያለብን እያደረክ ነበር። ሁሉንም ሰው አመሰግናለሁ። በመሰለ መንገድ እየሄድክ እንደኔም የምትለውን ነገር እየጣራችሁ በጣም አመሰግናለሁ።

ይሄ ማንም ሰው የሚያደርግ ነው። ሰው ሀይሚ እዚህ ጋር እኔና ብሩኬ እንደ ፍቅረኛሞች አይደለንም፣ ወይም ደግሞ ሎር ማንን ጓደኛሞች ነን ልትል ትችላለች። ብሩኬም ደግሞ እንደዛ ለእኛ ብዙ ነገር ሊደብቁ ይችላሉ። ገባችሁ አይደለ? ኦዲንስ ግን ሁለቱንም ፍቅረኛሞች እንደሆነን ነው የምናየው። ወይም ደግሞ በሚሰሩ ስራ፣ በሚሰሩ ቪዲዮ፣ በሚሰሩ አክሽ፣ ሁሉም ነገር በቃ እንደ ፍቅረኛሞች ነው፣ እንደ ባልና ሚስት ነው። በቃ እንደዛ ነው የምናያቸው ማለት ነው። ግን እነሱ ደግሞ መሀላቸው ላይ ምንም አይነት ነገር እንደሌለ ምናምን አክት የሚሰሩት ገባችሁ። ለእኛ ሲጣሉ ለእኛ የሚያስረዱት አረዳድ ማለት ነው። እዚህ ጋር መሸሽ ብሩኬ ምንም አይነት ነገር ጥቅም አይኖረውም። ገባ አደለ እዚህ ጋር ማለት ነው። እኔም የማደርገው ነገር ነው። ወይም ደግሞ እዚህ ጋ እኮ እናንተ ልክ ሎርማን ሰው ወይም ደግሞ እንደ ጓደኛ ልታርጉ ትችላላችሁ። ግን እንደ ጓደኛ ብትሆኑ ደግሞ መሀላችሁ ላይ የሆነ ሰው ሲሆን ወይም ደግሞ የሆነ ነገር ይሄ ነገር ምንድን ነው አስረዳኝ ተብሎ ይጠየቃል። አለቀ። ገባችሁ አደለ? እሺ እንደ ፍቅረኛም ደግሞ ስናስበው ደግሞ ለእኔ በቃ አደለ፣ ይሄ የባልሽ ፎቶ ነው ወይም ደግሞ ሊያጣሉን እንደሆነ አውቃለሁ ጋባቸው አይደለ ማንም ሰው ያቀር በአሁን ሰዓት ወሬ እንደማይሰማ ወሬ እንደ በጣም እንዳለ እናቃለን። ይሄ ፎቶ ምንድነው ተብሎ መጀመሪያ መጠይቅ እንችላለን። እኔም መጠይቃለሁ። ካላሰረዳኝ ደግሞ በጣም እናደረው እኔ እንደ ሀይሚ ማለት ነው ጋባቸው አይደለ ግን እዚህ ጋር ሀይሚና ብሩኬ ደግሞ አካሄዳ እንዴት ብለን፣ እሺ ፍቅረኛ ሙሽነን ብለን እንደ ፍቅረኛ ሙልን እነሱ ሲጣሉ የሚሰሩት አክት ሌላ ነው። እንደ ጓደኛም ቢሆን ደግሞ እንደ ጓደኛም ከሆነ ብሩኬ ደግሞ እያደረግከው ነገር ይሄ ፎቶ እንደዚህ ነው፣ ይሄ ፎቶ የዚህ ሰዓት ነው፣ ይሄ ፎቶ በጣም የቆየ ነው፣ ይሄ እንደዚህ አይደለም ብላ ለሃይሚ ያስረዳት። ቀላል ነገር እኮ ነው። በቃ አለቀ። ከዚህ በላይ ደግሞ መሄድ ክብርን እንትተን እስካሁን ጉጃን እስካሁን እያደረገን ነበረው ማንነት እንትተን የምንባለው ነገር ትተን ምንም አይመጣም በሚል ማለት ነው። እና እኔና ሀይሚ ደግሞ እዚህ መሀል ላይ ካልተግባባር ምንም ጥቅም አይደለም። ምናምን ልትሉ ትኖራላችሁ። ይ ተስፋ አደርጋለኝ ግን ለእናንተ የሚሆንልኝ መልስ እኔ የሚሰማኝን ስሜት እናንተ አይሰማችሁም። አሁን ያለበትን ቦታ አሁን እያሰብኩት ያለሁት ነገር ምን አይነት ውስጥ ልሆን ምንም አይገባችሁም። እናንተ አይደለ እንደዚህ ለኔጌቲቭ ነገር ደግሞ እኔ ቦታ ስለማልሰጥ እንግዲህ እኛን ለሚወዱን ሰዎች ነው እኛ ሚና አንድነት ለሚፈልጉ ሰዎች አንተና ሀይሚን ለምትወዱ ሰዎች ወይም ደግሞ አንተና ሀይሚን ለምንወዱ ለምናከብራቸው ኦዲንሶች ከሆነ ደግሞ ብሩኬ እንደዚህ አይደለም። ገባችሁ አይደለ? እናንተ ተነጋግራችሁ በቀላሉ መፋታት እያላችሁ እናንተ ግን መለያየት ነው ምርጫ የምታደርጉት፣ ማለት ሁላችሁም ለምን እንደሆነ ባላቅም ማለት ነው። በጣም ቀላል ነገር ነው፣ በጣም ቀላል ነገር ገባ አይደለ? ሁለታችሁም ተረዳዳችሁ የሆነ የምትፈቱት ነገር በጣም ሲምፕል የሆነ ነገር ነው። እናንተ ግን ለምን እንደሆነ ባላቅም በቃ መሄድ ነው የምትመርጡት። ገባችሁ አይደለ? ቶሎ ብሎ መጨቃጨቅን ነው የምትመርጡት። ይሄ ማስረዳትን አታውቁም። ነገር ግን በእናንተ መሃል ትናንትና ራሱ ፍቅር እየጀመራችሁ ማለት እየታረቃችሁ እያላችሁ ያ ትላንትና የመጣ ልጅ ራሱ ለመጥፎ ነገር የመጣ አይመስለኝም፣ እኔ በራሴ አረዳድ ማለት ነው። ምክንያቱም ብሩኬን በቪዲዮ አይቶ እንደታመመ አይቶ ለመጠየቅ ነው የመጣ ይመስለኝ። ግን ያው ረብሻ ሁሌ ረብሻ በቃ አላውቅም። ትናንት ከወጣ በኋላ ተመለሰ የመጣ ሁሉን ነገር የተውከው መስሎኝ ነበር። ምን ሆነህ ነው እንዴት እንደዚህ ነገር ሌሎች ሰዎች ገብተው እስከአጋጋሉ ድረስ ሰላም አይፈጠርም። እውነት ለመናገር ትናንት ምን ሆንን? ማንም እየመጣ ቤቴ ላይ እንዲደባደብ አልፈልግም። አንተ ለሄኖክ ተሰምቶ ከሆነ እንደዚህ አይነት ውሳኔ ወሰንከው፣ አረ በጣም ትገርማለህ። እውነት እንዴ? ሄኖክ የሚያደርገው ነገር ልክ ነው? ለምን አትሰሚኝ? ሲጀምር ማለት ነው ሄኖክም ሆነ ፍጹሙም ሆነ መሀላችሁ ላይ ገብቶ ያ ልጅ ማን ነው የሚባለው፣ ሁሉም ማለት ነው ትክክል አይደለም። ሲጀመር እኔ ተናግሬያለሁ። ህይወታችሁ ላይ ገብቶ እነሱ መበጥበጥ ነው የሚፈልጉት። ገባችሁ? ለእናንተ አስቡ። አይደለም እናንተን የሚያስታርቁ ከሆነ የሆነ ለመናገር ታሞ የተኛ ልጅ ቤት ገብቶ እንደዚህ ድብድብ አይፈጥሩም ነበር። ይሄ ነው ወጠጤ። ራሱ እሱ ቢሆን ራሱ ማለት ነው ያ ልጅ መጣ አደለ። ምን አገባ አንተ፣ ሀይሚና ብሩክ ይጠይቁኝ ነው ያለው። ምንም አይነት ነገር ክፉ ነገር አላወራም አደለ እንዴ? ትላንትና ካያችሁት ማለት ነው ልክ እንደገባ፣ ምን ልሰራ መጣ አለው። ከዛ ምን አገባ አንተ፣ እነሱ ያወሩኝም እንዴ አለ እንዴ። አንገቱን አነቀ። ይሄ ማለት ምን ማለት ነው? እንዴ ወንድነት ነው አይደለም። እዚህ ጋር ተነጋ ማለት ለብሩኬና ለሃይሚ መታረቅ ቢያስቡ ኖሮ ብሩኬ ታሞ ተኝቷል፣ የተኛ ልጅ እያለ ስለዚህ እነሱ ማረጋጋት እያለባቸው፣ ብሩኬ ተረጋጋ፣ ቆይ ለምን እንደመጣ እስኪ አረጋግተን እንጠይቅ። እሺ እኔ አያገባን ሃይሚና ብሩኬ አንድ እና ተጠይቁ፣ ለምን እንደመጣ ብሎ መጠየቅ ማስረዳት እያለባቸው፣ ግን እነሱ ምንድነው ቶሎ ብሎ መደባደብ፣ ጃኬት ማውለቅ ልክ ጀግንነት ይመስል እንደዛ ነው እየሞከሩት ማለት ነው። ያ ማለት ግን ሃይሚና ብሩኬ እንድታረቁ ወይ ደሞ ለናንተ አስቡ አይደለም የሆነ ለመናገር ማለት ነው። ይገባባቸው አይደለ ታሞ የተኛን ልጅ ማክበር ነበረባቸው አልሰማህም እንዴት እንደዚህ አይነት ውሳኔ እሱን እንዴት ትሰማዋለህ እንዴ እሺ ዝም ልበል ምንም አላውራም ዝም ልበል ምንም አይነት ምላሽ አልስጠህም ልክ ነህ የምለውጠው ነገር ላይኖር ይችላል ግን ደግሞ አሁን ከዚህ የምትሄድ ከሆነ መጨረሻችን ነው የሚሆነው ድጋሚ አንገናኝም እሱን አምነህበት መሆን አለበት የሚወጣውን ነገር ለመጠበቅ ነው የሚመስለው፣ ወይም ደግሞ የሆነ አይደለም ወደ ሌላ ነገር ለመውሰድ ነው የሚመስለው። እኔ አንድ ነገር እስክናገር ትጠብቅና ከዛ ከተናገርኩ በኋላ ደግሞ ነገሮችን አዙራ አዙራ አዙራ መሆን ውሳኔ ተወስናለ እንዴ? እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መትሃል አደለም። የመሄድ መብት ኔ ነው የመምጣት ግን፣ አንቺ ወጥ ላይ ነሽ መቶ ከኔ ጋር ቢንጫጫ መጥቼ አንቺ ት መጠወጣለ ብልግዴታ። ብሩኬ በቃ አሁን ላይ ምንም እያወራችሁ ካልሆነ ምንም ነገር እያለች ካልሆነ ከአንተ ጋር ምንም አይነት ግንኙነት ከሌለ ሁለታችንን እንዳትረብሽን ነገራት፣ ነገራት ምናምን ምናምን ላሳየሽ እናገራትን ነገር እያልክ ነበር እንደ ምን በቴክስት በምንም በቃ አትጨቅጭቂ ምናምን እያልክ እያወረክ ነበረ። ረሳው እንዲያወራ ብዙ ነገር እያልክ ነበር አይደለም እኮ ታዲያ አጨጭቂ ማለት ምን ማን ኔት ላይ ግቢ ማለት ነው። ያ ማለት እያወራች ነው ማለት ነው አይደለም። እንዴት ነው ትሬዲ ግን ነገር እነዚህ እኮ ልጆች ማለት ነው። ቅናት ነው እንደዚህ የሚያደርጋቸው የሆነ ለመናገር ሁለታቸውም ስለሚዋደዱ በቅናት ነው የሚያወሩት። በቃ ብሩኬ ማለት ነው ከእሷ ጋር የምታወራው ነገር አስረዳል ለሀይሜ አሳያት ቴክስትም ካለው ማለት ነው። የሆነ ለመናገር ከዛ ትረዳዳላችሁ ገባችሁ አይደለ ይሄ ይሄዳሉ ይሄዳሉ የሚለው ነገር አለ ማንኛውም ሴት እንደሚረዳው የተረዳሁት ብሩኬ ምንም መፍታት የምትችሉት በጣም ቀላል ነገር ነው። ገባችሁ ተነጋግራችሁ የምትፈቱት ነገር ነው። ብሩኬም ደግሞ ቴክስቱን አሳይ ምናምን በቃ ሁሉም ነገር ተነጋግራችሁ የምትፈቱት ነገር ነው እንዴ። ቤተሰብ ሰላማችሁ ይብዛልኝ፣ እወዳችኋለሁ።